ድማር መወሰን የሆነ ይከብደኛል እንደ ኦልድ ሰው ያንን በፊት እንደተፈተነ ሰው ሌላው እንዴት ነው ማስበው ችግር ያመጣው መፍትሄ ይመስለኛል። ሬዚደንስ ይሄ ማችንግ ፕሮግራሙ ምክንያቱም ኢትዮጵያ ላይ በተለያየ ፊልዶች ያሉት ማስተማሪያ ቦታዎች በጣም ሊሚትድ ናቸው። ስለዚህ እንደ ሕዝብ እንደ ሀገር ምን ባድረግ ነው ፌር የሚሆነው ብሎ እየታሰበ ነው። በዛ መንገድ ምርጥ ነው። እንደ ግለሰብ ግን እንደ ግለሰብ እንደ አንድ እንትን ግን በጣም የሚከብድ ይመስለኛል። ሲደርስ ደስ ይላል፣ ካልደረሰ ግን በጣም ከባድ ሊሆን ይችላል የሚል አመለካከት አለኝ። ግራም ነፈሰ ቀኝ ግን ስፔሻላይዝ ማድረግ መልካም ይመስለኛል። የሰው ልጅ መማር አለበት፣ ማደግ አለበት። ልክ አቢ በደንብ ዲስክራይብ አድርጎታል። የስ መማር ያስፈልጋል። አንዳንድ ለሚታዩ ለሚሰሙ ጉዳዮች ተብሎ ፍራስትሬት ማድረግም ተገቢ አይደለም። ምክንያቱም ዓለም ሰፊ ነው። ከምናስበው በላይ ዓለም ሰፊ ነው። ዓለም ኢትዮጵያ ብቻ አይደለችም። ዓለም አፍሪካ ብቻ አይደለችም። በጣም ሂውጅ ነው። አሁን እንደምታዩት በጣም ኦልሞስት የትም ቦታ ላይ ተሯሩጠ መሰራበት እንትን ነው። ቤት ቁጭ ብለ የትም ሀገር ላይ ተቀጥረ መሰራበት ነገር ነው እና በአንድ ፊልድ ስፔሻላይዝ ማድረግ በምትፈልገው ፊልድ እግዚአብሔር ካለ መማር ጥሩ ይመስለኛል። እኔም በመማሬ በጣም ደስተኛ ነኝ። አውቃለሁ የኦንኮሎጂ ልክ ሬዚደንት ሁኜ ስገባ ኦንኮሎጂን ስመርጥ በዛ ወቅት ኮመን አልነበረም። ምክንያቱም ጎንደር ዩኒቨርሲቲ የተማርኩት ኢንተርናል ሜዲሲን ነበር የቀረ ነው። ወዲያው ወደ ኦንኮሎጂ ለመሄድ ስንወስን ኢቨን ሲኒሮቹ ዲስከሬጅ አድርገውን ነበረ። ትንሽ ቆይታችሁ ለምን እዚሁ ሜዲስን አትጨርሱም እና ምናልባት የማይታወቅ ፊልድ ምናምን ከምትገባ ተብሎ ነበረ። ግን ከሄድኩ በኋላ ኦልሞስት የመጀመሪያው አመት ላይ ከትምህርት ተጓዳኝ ጎንደር ላይ የካንሰር ትሪትመንት ሴንተር ለማቆም ሰራ ነበረ። ወዲያው ከሲዊዛ እንትኖች ላይ የስዊስ ፓርትነር አግኝቼ ጎንደር ላይ ከአዲስ አበባ ውጭ የመጀመሪያውን ካንሰር ሴንተር አቆምን። በዛ ምክንያት ልክ 2015 ነው ጆይን ያረኩት። 2016 ላይ ፎረም ኦፍ አፍሪካን ፈርስት ሌዲስ የአዋርድ አግኝቼ ነበረ በዚህ በአፍሪካ ህብረት በተካሄደው ነገር ላይ። ታት ዋዝ ማይ ፈርስት አዋርድ። ያ ከምንድነው ከፓሽን የመጣው ሬዚደንት ሆኜ ነው ያናቺ ያረኩት ሬዚደንት ሆኜ በአጠቃላይ እስከ ጨርስ ድረስ ወደ ስምንት ፐብሊኬሽኖችን ነው የሰራሁት። ያ የራሱ የሆነም ያ ፓሽን ያንትን የሚመጣው ሞስት ፕሮባብሊ ሌላ ፊልድ ላይ ብትሆን ላይመጣል ይችላል። ቢኮስ ሚስማማህን ስታገኝም ስለሆነም ሊሆን ይችላል። ከዛም በኋላ ብዙ ሀገራትን ለመሄድ ኮንፈረንሶችን ለመሳተፍ ቢኮስ በወቅቱ ሬዚደንቱ ትራቭል ማድረግ ኢዚ ላይሆን ይችላል ግን ብዙ ሀገራትን ለመሄድም ችዬ ነበረ። ከዛም ፌሎሺፕ ስዊዘርላንድ ላይ በሬዲዮ ቴራፒ እንዳገኝ ሆኗል። እዛም ስዊዘርላንድ ላይ በነበረኝ አቅም በወቅቱ ኢትዮጵያ ላይ የትራንዚሽን ነበረ 2018 አካባቢ ላይ እና ኢቨን ሆስፒታሉ ነው እዚህ መስራት አለብህ፣ ተቀጥረ መስራት አለብህ እዚሁ ቅር ሀገር እስክትረጋጋ ብለውኝ ነበረ። በወቅቱ ግን ከቋንቋም አንጻር ከሀገሩም አንጻር ቢኮስ እዚህ ይስማማኝ ነበርና ተመልሽ የመጣው ይህንን ኦፖርቹኒቲ ትንሽ ያገኘት ምናልባት እረፍት የሚነሳኝ የምደሰትበት ፊልድ ስለገባው ይመስለኛል። እና እንደዚሁም ስፔሻላይዝ ስላደረኩም ይመስለኛል። ብፈራ ኑሮ ያንን አላገኘም። ከዛ መጣው አዳማ ላይ ካንሰር ሴንትር አቆምን። እስከነችግሩ ጥሩ ሰራ። ዓለም አቀፍ አቴንሽኖችን ሳብን። ችግሮችን እንጽፍ ነበረ፣ ሪሰርቾችን ፐብሊሽ እናድርግ ነበረ፣ ፓርትነሮችን እንጠራ ነበረ። ከዛ በሃያ ሀያ ላይ የኢንተርናሽናል ዲቨሎፕመንት ኤንድ ኤጁኬሽን አዋርድ እንዳገኝ ሆነ አሜሪካን ሀገር ቺካጎ ላይ ወሰድኩኝ። በጣም ደስተኛ ነበርኩኝ። ሀያ ሀያ አንድ ላይ ግሎባል ሄልዝ ኢኩዊቲ ስኮላርስ ፕሮግራም በአፍሪካ አወርቲክ ያዘጋጀውን አገኘው። ሀያ ሀያ ሁለት ላይ የማንዴላ ዋሽንግተን ፌሎሽፕ ፎር ያንግ አፍሪካን ሊደርስ ፕሮግራም እዚሁ በኦንኮሎጂ ላይ ሳይኮሶሻል ሰፖርት ኦንኮሎጂን ኢንሃንስ ለማድረግ ኢን ሎው ኤንድ ሚድል ኢንካም ካንትሪስ በምሰራበት ምክንያት እሱን አገኘው። አሜሪካን ሀገር ጥሩ ኤክስፒሪየንስ ነበረን። እውነት ለመናገር አንቶኒ ብሊንከን ነው ሰርተፍኬት የሰጠን ውስጥ ፕሮባብሊ ባንማር ኖሮ ወይንም ያቺን የምናገኛት በጣም ፍራስትሬት የሚያደርግ የመንግስት ሲስተም አለ። እሱን ላይ ፎከስ ብናደርግ ኑሮ ትንሽ ብዙ ወደኋላ ያስቀረን ነበረ። ስለዚህ አሁንም ሌሎች ወጣቶች ጂፒዎች ኢትስ ኦኬ፣ በጣም ፍራስትሬቲንግ ነው ሲስተሙ፣ ግን ስቲል ካለመማር መማሩ ይሻላል። አዝናለሁ፣ የመንግስት አካል እዚህ ውስጥ ካለ ኢትዮጵያ ላይ ዶክተር ስራ ሲያጣ ወደ ሌላ ሀገር በብዛት ሲሄዱ ሩዋንዳ ያለው የብዛት ዩጋንዳ፣ ሌሎች አፍሪካ ሀገራች፣ እዚህ ወደ ሱማሌላንድ፣ አሜሪካን ሀገር ተውት። እነዚህ ሁላ ብሬን ድሬን የሚኖርበትን ምክንያት ሶልቭ ቢደረግና ሐኪሞቻችንን ሪቴን ብናደርግ ለሀገሪቱ ይጠቅማል ብዬ አስባለሁ። ግን ሀገሪቱ እስኪሻሻል ድረስ የሀገሪቱ ላይ ያለውን ከረንት ሲችዌሽን ታይቶ አለመማር ግን ጥሩ ሶሉሽን አይመስለኝም። ቢኮዝ ችግር ብትማርም ባትማርም ችግሩ አለ። አንዳንድ ጊዜም ደግሞ ራስህን ካወጣህ ደግሞ ልትወጣም ትችላለህና እንዲማሩ ኢንከሬጅ አደርጋለሁ። ሬዚደንሲ ይከብዳልም ደስ ይላልም በፍቅር ሲሰራ ለማለት ነው። ቴንክ ዩ ሶ ማች። እሺ ዶክተር ቢኒ በጣም እናመሰግናለን። ያው ብዙዎቹን ብዙዎቻችን የሚያነሳሳ ነገር ነው የነገርከን። በተለይም ደግሞ በኦንኮሎጂ ዙሪያ በጣም ብዙ አዳዲስ ትሪትመንት አፕሮቾችን እየተከተልክ ያለክ ነህ። እንወድሃለን፣ እናከብርሃለን፣ አመሰግናለን። ዶክተር ፍኖት ማይክሽን ኦፍ ታደርጊና፣ ወደ በዚህ ጋር እናደርግሻለን። ዶክተር ፍኖት ይሰማሻል?